ዛሬ ሁለት ዋና ዋና ነጥቦችን አንስተን ወደ እናንተ እናደርሳለን። እንደሚታወቀው ለመቄዶንያ በሚደረገው የገቢ ማሰባሰቢያ ሂደት ውስጥ ከሚሳተፉ ድንቅ ሰዎች መካከል ሰይፉ ፋንታሁን ግንባር ቀደም ሆኖ ባለፉት ሶስት ወራት ያክል በርካታ ስራዎችን እየሰራ መሰንበቱ ይታወቃል። ይህም ሂደቱ ታዲያ በበርካቶች ዘንድ አነጋጋሪ የነበረና ብዙ ሰዎችንም አሳታፊ ሆኖ የሰነበተ ነበረም። በዚህ ጊዜም እጅግ በሚያስደንቅ ሁኔታ አንድ ቢሊየን ብር ያክል በመሰብሰብ ለመቄዶንያ ገቢ ማድረግ መቻሉን በትናንትናው ዕለት ይፋ ተደርጓል። በዚህ ሰዓት ታዲያም ድንቅ የሆነ ውድ የሆነ ስጦታ ለሰይፉ እንደተበረከተለት ነው የተነገረው፣ እንደሽልማት እንዲሆን ማለት ነው። ለመሆኑ ይህ የተሰጠው ስጦታ ምንድነው? ማን ነው የሰጠው? የሚለውን እንነግራቸዋለን። ሁለተኛው መረጃችን ደግሞ ሙሽሮቹን የሚመለከት ነው። ከሰሞኑ እጅግ አነጋጋሪ ሆነው የሰነበቱት ሙሽሮች ናታይ ጌታቸውናም ህሊና ደረጀ ናቸው። እነሱን በሚመለከት ታዲያ የተላኩላቸውን መልእክቶችና የሰርጉ ሂደት በአጠቃላይ የነበረውን አነጋጋሪ ሁኔታ ነው የምንነግራችሁ። የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችሁ፣ ጎራ ስቱዲዮ ወቅታዊ፣ ማኅበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራብይብ እንድታደርጉን በአክብሮት ጠየቅን እነዚህን ሁለት አነጋጋሪ የሆኑ ወቅታዊ እንዲሁም አዝናኝ መረጃዎችን እንነግራችኋለን እስከ መጨረሻው ከእኛ ጋር ቆዩ ላለፉት ሶስት ወራት ያክል ከየካቲት አንድ ጀምሮ ሲካሄድ የነበረው የመቄዶንያ የገቢ ማሰባሰቢያ ሂደት እጅግ ብዙ ጣውረዶች የታለፉበትና የተለያዩ አነጋጋሪ ሁነቶችንም ያስተናገደ እንደነበር ከዚህ ቀደም ስንመለከተው ስንባብተናል። ባለፉት ሶስት ሰዓት ውስጥ ማለት ነው። በነዚህ ጊዜያት ታዲያ በጣም በርካታ አርቲስቶች፣ እውቅ ሰዎች፣ ድምፃውያን፣ የሃይማኖት አባቶች እንዲሁም ሌሎችም ተጽዕኖ ፈጣሪ የሆኑ ግለሰቦች በሙሉ ከሰይፉ ፋንታሁን ጋር በመሆን ድንቅ የሆነ ጊዜንም ማሳለፍ እንደቻሉ እናስታውሳለን። እንግዲህ በቋሚነት ሰይፉን በማገዝና ይህንን የገቢ ማሰባሰቢያ ሂደት በከፍተኛ ሁኔታ በመደገፍ ስንመለከታቸው የነበር ናቸው ሰዎች አሉ። እንደ አርቲስት ይገረም ደጀኔ ያሬድ ሹመቴ እና ሌሎችም ሰዎች በቋሚነት ትልቅ የሆነ አበርክቷቸውን ሲያደርጉ እንደነበር እናስታውሳለን ማለት ነው። ከየካቲት አንድ ቀን 2017 ዓ.ም ጀምሮ በሰይፉ በኢቢኤስ እና በሰይፉ ሾው ዩቲዩብ ቻናሎች በኩል እየተካሄደ በቆየው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር የመጀመሪያው ዙር የገቢ ማሰባሰቢያ የቀጥታ ስርጭት ግቡን በማሳካት ከአንድ ቢሊዮን ብር በላይ በማሰባሰብ በይፋ ተጠናቀቀ ተብሎ በትናንትናው ዕለት ዘገባ ወጥቷል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባ ከተማ እያስገነባ የሚገኘው የአረጋውያን መኖሪያና ዘመናዊ ሆስፒታል አጠቃላይ የፊኒሽንግ ስራ ለማጠናቀቅ አምስት ቢሊዮን ብር እንደሚያስፈልገው በመግለጽ ከየካቲት 1 ቀን 2017 ዓ.ም ምረት ጀምሮ የመጀመሪያው ዙር የገቢ ማሰባሰቢያ ዝግጅት 1 ቢሊዮን ብር ለማሰባሰብም እቅድ በመያዝ በሰይፉ ኦን ኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ በመጀመርም ላለፉት ዘጠና ቀናት በመቆየት የገቢ ማሰባሰቢያ ፕሮግራም ላይ የታሰበውን እቅድ በማሳካት በአጠቃላይ በገንዘብና በአይነት ከአንድ ቢሊየን ቢሊዮን ብር በላይ በማሰባሰብ በሰይፉ ዩትዩብ ቻናል የተደረገው የመጀመሪያው ዙር የገቢ ማሰባሰቢያ ግንቦት 1 ቀን 2017 ዓ.ም. መጠናቀቁ ነው የተነገረው። ይህ የገቢ ማሰባሰቢያ ፕሮግራም የተካሄደበት ሰይፉ ኦን ኢቢኤስ እና ሰይፉ ሾው ዩቲዩብ ቻናል በቀጥታ ስርጭትና በማስታወቂያ ገቢ የተገኘ ብር ከአራት ሚሊዮን ብር በላይ ለመቄዶንያ ገቢ መደረጉ ተነግሯል። በመዝጊያ ሥነ ሥርዐቱ ላይ የተገኙ የመቄዶንያ አረጋውያንና የአእምሮ ሕሙማን መርጃ ማዕከል መስራች የክቡር ዶክተር ቢኒያም በለጠ ላለፉት ሶስት ወራት ሲደረግ በቆየው ዝግጅት ላይ የተሳተፉትን በሙሉ በማመስገን ለዚህ ዝግጅት ዋናውን ሚናና ኃላፊነት በመውሰድ የአንድ ቢሊዮን ብር ገቢ እንዲገኝና እንዲሳካላ አድርገው ለሰይፉ ፋንታሁን ምስጋና በማቅረብ የምስጋና የምስክር ወረቀት የተበረከተለት ሲሆን እንዲሁም በመቄዶንያ በሚገኙ ተረጆች በእጅ ጥበብ የተሰራ ጋቢ ለሰይፉ ፋንታሁንና ለአርቲስት ይገረም ደጀኔ ያለበሷቸው ሲሆን፣ በአረጋውያኑ ምርቃት በመታጀብም በሰይፉ ምስል የተሰራ ምስለ ቅርጽ ወይም ሐውልት ትልቅ የሆነ ስጦታ እንደተበረከተለት ነው ለሰይፉ በዚህ በትናንትናው ዕለት በቀረበው ፕሮግራም ላይ ለመገንዘብና ለመረዳት የቻልነው ማለት ነው። ለተመልካቾች በደረሰ የገቢ ማሰባሰቢያ መርሃ ግብር ከተለያዩ ሃይማኖት ተቋማት የመጡ መምህራን፣ የኪነጦብ ሰዎች፣ የተለያዩ የመንግሥትና የግል ተቋማት ባንኮችና የሚዲያ ባለሙያዎች መድረኩን በማደመቅ ልግስና በመስጠትና ለጋሾችን በማበረታታት አብረውን መቆየታቸው አይዘነጋም። አሁንም በመቄዶንያ ዩቲዩብ ቻናል የቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራሙ ግን እንደቀጠለ እንደሚገኝ ነው መረጃዎችን ለማግኘት ይቻል ነው። ከሰይፉ ተቀብሎም ይህንን የገቢ ማሰባሰቢያ ፕሮግራም የሚያስቀጥል በረከቱን የሚወስድ ሁነኛ ሰው ያስፈልጋል ተብሎ መረጃ ወጥቷል። የገቢ ማሰባሰቢያ ዘመቻው ግን አልተጠናቀቀም። እስካሁን በሰይፉ ፋንታሁን እልህ አስጨራሽ ትግል አንድ ቢሊዮን ያክል መሰብሰቡ ትልቅ ስኬት ነው። ነገር ግን የዘመቻው ሁለተኛ ምዕራፍ በጥቂት ቀናት ውስጥ የሚቀጥል መሆኑም ሊሰመርበት ይገባል ሲል ያሬድ ሹመቴ በፌስቡክ ገጹ አስፍሯል። ከሚፈልገው አምስት ቢሊዮን ብር የአንድ ቢሊዮን ብር ዘመቻውን በስኬት በማጠናቀቅ ተረካቢውን ተቋም የሚጠብቀው አይበገሬው ሰይፉ ፋንታሁን ግን ምን ቃላት ሊገልጹት ይችላሉ? ሲል ነው ያሬድ የሚያክለው። እኔ በግሌ ከሰይፉ መማር የምችለው ነገር ቢኖር የሚቀለኝን ጨዋታ ብቻ እንጂ ንጹሕ ልቡ በፍጹም ሊኮረጅ የሚችል ሰው አይደለም በማለትም የሰይፉ መልካምነትና ንጹህ ልቡ እጅግ ብዙ በመሆኑ በማንም ሰው ላይ ሊገኝ የሚችል አለመሆኑን ነው ያሬድ የመሰከረው። ክቡራን ሆይ በድጋሚ ልንገራችሁ ይላል ያሬድ ሹመትም፣ በቀጣይ ደግሞ ይህንን የአምስት ቢሊዮን ብር ባጠቃላይ የገቢ ማሰባሰቢያ ፕሮግራም ለማጠናቀቅና የታሰበውን ገንዘብ ለማሟላት ሁላችሁም ተሳታፊ እንድትሆኑ እንጠይቃችኋለን በማለት ነው ያሬድ አስከትሎ ጥያቄውን የሚያቀርበው። ወደ ሁለተኛው መረጃችን እንሻገር። ቀደም ብለን በመግቢያችን ላይ እንደጠቀስንላችሁ ህሊና ደረጀና ተዋናይ ወይም አርቲስት ናታይ ጌታቸው ከሰሞኑ የጋብቻ ስነ ሥርዓታቸውን በማድረግ በበርካታ ኢትዮጵያን ልብ ውስጥ የተቀመጠ እጅግ አነጋጋሪ የሚባል የሰርግ ሥነ ሥርዓት ማከናወናቸው የምናስታውሰው ጉዳይ ነው። አሁን ታዲያ ከመጀመሪያው ጀምሮ አነጋጋሪ የሆነበትን ሂደትና ለነሱ ለሙሽሮቹ የተላኩትን መልእክቶች አንስተን እንነግራችኋለን ማለት ነው። እንግዲህ እንደምታውቁት ናታይ ጌታቸውና ህሊና ደረጀ ብቅ ብቅ ማለት የጀመሩት ጥቁር አደይ የተሰኘው ፊልማቸው ሲመረቅ ወይም ደግሞ ተሰርቶ ለምረቃ በሚበቃበት ሰሞን ነበረ። በዚያ ሰሞን እንግዲህ እነዚህ ሁለት ጥንዶች አብረው መሆናቸው ፍቅር፣ ግንኙነት መጀመራቸውን የሚያሳዩ ነጥቦችን ስንመለከት ሰነባብተን ነበረ። እንደምታውቁት ህሊና ደረጀ የጥቁር አደይ ፊልም ዋና ፕሮዲውሰር በመሆን ናታይ ጌታቸው ደግሞ የሐሳቡ አመንጪ እንዲሁም ደግሞ በፊልሙ ላይ ድንቅ የትወና ብቃታቸውን ካሳዩን ተዋናዮች መካከል በመሆን ነበር በጥቁር አደይ በኩል ብቅ ያሉት ማለት ነው። ታዲያ ያንን ፊልማቸውን ለማስመረቅ በሚያደርጉት ሂደት ውስጥ ነው እንግዲህ በበርካታ ኢትዮጵያን ልብ ውስጥ እየታዩ በብዛትም እየተገለጡ የመጡት ማለት ነው። ፊልማቸውን ለማስተዋወቅ በሰይፉ ሾ በቀረቡ ጊዜ ናታይ ያልተጠበቀ ነገር አደረገ፣ በወቅቱ ማለት ነው። ምን ነበር መሰላችሁ? ህሊናን የታገቢኛለች ጥያቄ በመጠየቅ በሰዎች መሃል ተንበርክኮ በበርካታ ኢትዮጵያን ውስጥ እጅግ አነጋጋሪ የሚባል ሂደት አሳልፈው እንደነበር እናስታውሳለን ማለት ነው። ከዚያም በሸራተን አዲስ ሆቴል የፊልም ምረቃው ተካሄደ። ብዙ ሰዎችን አጥለቀለቀ፣ አነጋጋሪ ሆነ ጉዳዩ ማለት ነው። እንግዲህ በእነዚህ ጊዜያት ውስጥ ለመረዳት የቻልነው ሁለቱ ጥንዶች ይፋዊ የሚባል ሁሉም ሰዎች የሚያውቁትና በቤተሰቦቻቸው ዘንድ ጭምር የተገለጠ የፍቅር ግንኙነት ውስጥ እንደነበሩ ሊያመላክቱ የሚችሉ ሂደቶች ላይ ነበር። በመጨረሻም ሽምግልና ተላከ። ሽምግልናው ግን ቀለል ያለ አልነበረም። ብዙ ሰዎችን ያነጋገረ፣ በርካታ ማህበራዊ ሚዲያዎችን ያጥለቀለቀና ብዙ ሰዎች ሐሳብ አስተያየታቸውን እንዲሰጡበት ያደረገ ነበረ። በጣም በርካታ አርቲስቶች ለሽምግልና ሥነ ሥርዓቱ በህሊና ቤተሰቦች ቤት ውስጥ ተገኝተው ነበረ። ህሊና ደግሞ ከጓደኞቿ ጋር በመሆን ቤት ውስጥ በተዘጋጀው ፕሮግራም ላይ ስትጨፍር ስትጫወት፣ ትዕይንቶች ሲካሄዱበት ነበር የሰነበተው። እንግዲህ በወቅቱ አርቲስት ግሩም ኤርሚያስ ናታይ ባለውለታይ ነው ሲል ነበር ንግግር ያደረገው። ሌሎችም እውቅ የሆኑ ተዋናዮችና አርቲስቶች ንግግራቸውን አድርገው የሽምግልና ስነ ስርዓቱ ተደርጎ ልጃችሁን ለልጃችን ናታይ ብለው ጠይቀው ወደ ቤታቸው መመለሳቸው የምናስታውሰው ነበረ። ሌላኛው ደግሞ እጅግ አነጋጋሪ የነበረው ጉዳይ የሁለቱ ጥንዶች የሰርግ ፕሮግራም ቅድመ ዝግጅት ነበረ። እንግዲህ ቅድመ ዝግጅቱ ብዙ አርቲስቶች የተሳተፉበትና ለፕሮግራሙ ወይም ለሰርግ ፕሮግራሙ የሚሆኑ ጭፈራዎችን፣ ዘፈኖችን፣ ልዩ ልዩ የዳንስ ስታይሎችን ሲለማመዱበት የነበረ፣ ከዛ ውጭ ደግሞ የተለያዩ የመዋብ ሂደቶችን ሲያደርጉ የሜካፕ፣ የልብስና ሌሎችንም አይነት ሂደቶችን ሲያከናውኑ ነበር የሰነበቱት። ይህም በተለያዩ ማህበራዊ ሚዲያዎች ላይ ግልጽ ሆኖ የቀረበ በመሆኑ ብዙ ሰዎች ሰርጋቸውን በጉጉት ሲጠብቁትና መልካም ጋብቻ ከወዲሁ እያሉ መልእክታቸውን ሲያደርሱላቸው ነበረ። በመጨረሻም ግን የሰርግ ስነ ስርዓቱ ተካሄደም። ሰርጉ በሚካሄድበት ጊዜ ከሙሽሮቹ ቤት ተነስቶ ፕሮግራሙ እስከሚካሄድበት ቦታ ድረስ በበርካታ መኪኖች ላይ የታጀበ በብዙ ካሜራዎች የተጥለቀለቀ በየመንገዱ የሽርሽር ፕሮግራሙ እጅግ አነጋጋሪ የነበረና ብዙ ሰዎች ተሳታፊ የነበሩበት ለየት ባሉ መኪኖች ታጅቦ በሚያስደንቅ ሁኔታ የተገለጠ እንደነበር እናስታውሳለን። በዚህም ምክንያት ነው እንግዲህ አነጋጋሪ ሆኖ ብዙ ሰዎችን ሲያስገርም የሰነበተው። ለማንኛውም ለሙሽሮቹ ልዩ ልዩ መልእክቶች ተልከዋል። እንኳን ደስ ያላችሁ የሚሉ ከጓደኞቻቸው፣ ከወዳጆቻቸው፣ ከቤተሰቦቻቸው ስጦታዎችንም ጭምር ያካተቱ ልዩ ፕሮግራሞች እንደነበሩ በሰርጎቻቸው ላይ ያገኘናቸው መረጃዎችና የወጡ ቪዲዮዎች ያመላክታሉ። ከዚህ ባለፈ ግን በጣም በርካታ ኢትዮጵያን፣ በልዩ ልዩ ማህበራዊ ሚዲያዎች ላይ እንኳን ደስ ያላችሁ፣ እንኳን ለዚህ ቀና በቃችሁ፣ መልካም የትዳር ጊዜ ይሁንላችሁ በማለት ሐሳብ አስተያየታችሁን መልካም ምኞታችሁንም ገልጦላችኋል መልእክቶቻችሁን ሁሉ አድርሷችኋል ማለት ነው። እኛም እንግዲህ ባጠቃላይ የሰርግ ሂደቱ ምን ይመስል እንደነበረ ቀደም ብለን ደግሞ ለሰይፉ ፋንታሁን የተሰጠው ስጦታ እንዴት እንደነበር በማንሳት ይህንን ፕሮግራም በጥቅሉ በእንዲህ ያለ መንገድ አደረስናችሁ ማለት ነው። ከነዚህ ፕሮግራሞቻችን ላይ ልዩ ልዩ ቁም ነገሮችን እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ጊዜ ደግሞ ሌሎች መሰናዶች ተመልሰን እንገናኛለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ሰብስክራይብ አድርጉን ላይክ፣ ሼር፣ ኮሜንት ማድረግም እንዲሁ አይረሳ። ሐሳብ አስተያየታችሁን ስጡን። በተቀመጠው ስልክ ላይ ደግሞ በመደወል ሐሳብ አስተያየት ማቀበል ትችላላችሁ፣ ጥቁማ መስጠት ትችላላችሁ። ስፖንሰር ማድረግ የምትፈልጉ ደግሞ እንዲሁም ደውሉልን አናግሩን ማለት ነው። በሌሎች መሰናዶዎች እስክንገናኝ መልካም ጊዜ ይሁንላችሁ።